ሰበር ዜና ልናሰማችሁ ነው። በዚህ በዋሽንግተን ዲሲ የኢትዮጵያ ኤምባሲ በአሁኑ ሰዓት እንደምትመለከቱት የኢትዮጵያውያን ቁጥጥር ስር ነው። አረንጓዴ ቢጫ ቀዩን የኢትዮጵያ ሰንደቅ ዓላማ ሁላችሁ ማየት እንድትችሉ ዲጋ እንደምታዩት በኩራት እየተውለበለበ ነው። የኢትዮጵያ ሰንደቅ ዓላማ በዋሽንግተን ዲሲ የሚገኘው አሁን የኢትዮጵያ ኤምባሲ ሆኗል በአሁኑ ሰዓት። ሰንደቅ ዓላማችን በኩራት በዋሽንግተን ዲሲ በሚገኘው ቀድሞ ወያኔ የቆጣጠረው በነበረ ኤምባሲ ውስጥ ከአሁን ጀምሮ ቀድሞ ማለት እንችላለን የኢትዮጵያ አረንጓዴ፣ ቢጫ፣ ቀይ ሰንደቅ ዓላማ በኩራት እየተውለበለበ ነው። ቴዲ እሲ ላይ የኢትዮጵያ ሰንደቅ ዓላማ በኩራት እየተውለበለበ ዋጋ የከፈሉበት ለነጻነት፣ በኋላ ቀልድ የለም። በባንዲራችን ቀልድ የለም። በመለዋለብ አይደለም ገና መስቀል አደባባይ

ነገ እራሱ ስርዓቱ ገደል ይገባል። ይሄ ሀቅ ነው። አስተንቅም እንዲያውም ሊዘነቁ የሚገባው ሃያ አምስት ዓመት እኛ ስንከረፈፍ አንድነታችን ሳናጠነክር ቀርተን ይሄ ጉጅሌ በጣም ተሳክቶለታል። እናልቅት የሆነ ሥርዓት በቆየቱ እናዝናለን። ነገር ግን በዋሽንግተን ዲሲ ግብአቱ መሬት ተፈጥሯል የሚባለው ያን ኤምባሲ ነገ ተነጎዳ የራሳችን ተወካይ አድርገን እናስቀምጥበታለን። ታንክ ዩ እስከዛሬ የተከፈለው ዛሬ ውጤት ላይ ደርሷል እሺ ግርምሽ ደግሞ ከዲሲ ግብረ ኃይል እስቲ ምን የምትለው ዛሬ ያቶ የራት ግብዣ በጠሩበት ግብ አዳራሽ አገኝተን ኢትዮጵያን የሚወክለውን ባንዲራ በግንብ በኤምባሲያችን ሰቅለናል የኢትዮጵያን ኤምባሲ ኤምባሲ ዘረኛ የዘረኛና የባንዳ ኤምባሳደር ቤት እንዳልሆነ እንዲያውቁት ባንዲራችን ሰቅለናል በዛሬው ላይ ኦኬ ታንኪ በጣም ሁላችንም በጣም ደስ ብሎናል በዋሽንግተን ዲሲ ዛሬ የኢትዮጵያ የኢትዮጵያ ኤምባሲ ማለት እንችላለን ዛሬ

ኢቨን ሴክሬት ሰርቪስ ራሱ እየጠየቀ ነው የት ሄደ ያኛው ሰንደቅ ዓላማ የት ሄደ የት ሄደ የወያኔ ሰንደቅ ዓላማ የት ሄደ የምናውቀው ነገር የለም ለነገሩ ሰንደቅ ዓላማ አይደለም ከጣሊያን እንደወረሱት ባንዴራ ብለው ነው የሚጠሩት እኛ ግን ሰንደቅ ዓላማችን በኩራት እንደምትመለከቱት አሁንም ደግማችሁ ማየት ትችላላችሁ የኢትዮጵያ ሰንደቅ ዓላማ በኩራት እየተውለበለበ ነው በጣም ደስ የሚል ነገር ነው እና እስካሁን እስካሁን ለስንት ሰዓት ያህል ነው ዲሲው በዲሲ የሚገኘው የዲሲ ግብረ ኃይል ኢትዮጵያ ኤምባሲውን የተቆጣጠረው ለስንት ሰዓት ነው? አንድ ሰዓት ይሆናል። እስካሁን አንድ ሰዓት ነው። እንግዲህ እንግዲህ ከቦታው በማውረድ ህጋውያን የኢትዮጵያን ሰንደቅ ዓላማ ሰቅለናት እየተውለበለበች ነው። እንደ ተመኘዋት አገኘዋት፣ እንደ ተመኘዋት አገኘዋት፣ እንደ ተመኘዋት ሰንደቅ ዓላማዬን አገኘዋት። ተከፈለበት፣ የዛ ሁሉ ኢትዮጵያዊ ደም የፈሰሰበት የነጻነት ጥያቄው ዛሬ ተመልሷል። ሰንደቅ ዓላማችን በኩራት